ፋሲል ከነማ ከድሬዳዋ ክለብ ጋር ጨዋታ ይኖራቸዋል። ታዲያ እኛም ቲና ማርቶች እዚህ ስቴዲየም በመገኘት የክለቡን ደጋፊዎች አንዳንድ ጥያቄዎችን የምንጠይቃቸው ይሆናል። ታዲያ ትክክለኛውን ምላሽ ለሰጡ ሰዎች ደግሞ ትልቅ የሆነ ጊባዊ አዘጋጅተናል። ተከተሉን። ፋሲል ከነማ ብዙ የድል ሁሉ ፋሲል ከነማ ደጋፊ ነህ? ከማሊያ እያየሁ ነው። እና አንዳንድ ጥያቄዎች አሉ ከመለስክልኝ ስጦታ ይኖርሃል። እሺ የመጀመሪያው ጥያቄ የሚሆነው ቲና ማርት ምን ይመስልሃል? ቲና ማርት ማለት የፋሲል ብቸኛው የማሊያ አቅራቦትና ኦንላይን ስራ ወደ 88 78 ሊንክ አድርገው ይህ ማሊያውን ያገኙታል፣ የቲና ማርትን አፕሊኬሽን ያገኛሉ። ስለዚህ አንተ ማሊያውን ከዛ ነው ያዘዝከው ማለት ነው? ከዛ ነው ያዘዝኩት። በጣም ደስ ይላል። ሌላ ጥያቄያችን ደግሞ የሚሆነው ፋሲል ከነማ መቼ ነው የተመሰረተው? ክለቡ በ1989 አይደለም። ለማንኛውም አንተ ስለ ቲና ማርት በደንብ እውቀት ስላለ እንዲሁም ደግሞ ስለ ስለነገርከን የጊባዊ ተሻላሚ ትሆናለህ ማለት ነው። ይሄው እናመሰግናለን። እሺ፣ ሰላም እንደት ነህ? የፋሲል ከነማ ደጋፊ ነህ አይደል? ከማሊያ እየተረዳሁ ነውና አንዳንድ ጥያቄዎች አሉኝ። እነሱን ከመለስክ ግፋዊ የምሰጠኝ ይሆናል። እሺ፣ የመጀመሪያ ጥያቄ የሚሆነው ቲና ማርት፣ እስኪ ከስሙ ስትነሳ ምን ይመስልሃል? ቲና ማርት አሪፍ ነው ብዬሽ የምገልጸው አሪፍ ነው ብዬሽ የምገልጸው ለእኔ። እሺ፣ ስራው ምን ይመስልሃል? ምን ይሰራል ብለህ ታስባለህ? አሪፍ ነው ነገር ነገር ምናምን ይሰራል ብዬ አስባለሁ። የፋሲል ከነማ የት ነው የተመሰረተው? መቼ ነው የተመሰረተው? የተመሰረተበትም ባላቅም ያው የተመሰረተበት ባጼዎቹ ጎንደር ከተማ ነው። ዓመተ ምሕረቱን አትገምትም? ገምት። በ1960 ምናምን አካባቢ ግን ይቀርባል? አዎ በ1960 አናቱ ላይ እሺ እናመሰግናለን። እሺ ሰላም፣ እንዴት ነሽ ሰላም ልትሰ አለን። እግዚአብሔር ይመስገን። ዛሬ አንዳንድ ጥያቄዎችን ጠይቄ እንግዲህ ምላሾችን በትክክል ካመለሽ የጌባ ቤት ተሸላሚ ትሆኛለሽ። ጥያቄዎቹን ልጀምርልሽ። የመጀመሪያው ጥያቄ የሚሆነው ቲና ማርት ከስሙ ስትነሽ ምን ይመስልሻል? እንጃ አፕሊኬሽን ይመስለኛል። ምን አይነት አፕሊኬሽን? የኔ ማርኬት ነገር። ኦ ማርኬት ነገር? አዎ፣ ደስ ይላል። አግኝተሽዋል። እሺ ቲና ማርት የማርኬት አፕሊኬሽን ነው እንዳልሽው ነው ሾርት ኮድ አለ፣ ምን ደውልበት፣ ወይ ደግሞ ሰዎች ሊደውሉ እየደወሉ የሚያዙበት ሾርት ኮድ አለ። እና እስኪ እሱን ገምችልን፣ ስንት ይመስልሻል? አራት ዲጂት ነው። 2026 አይደለም። 2646 አይደለም። እሺ የፋሲል ከነማ አንድ ነገር ጠይቅሽ፣ እሺ ፋሲል ከነማ መቼ ተመሰረተ? 19 ምናምን ይመስለኛል ኝ 6 የፋሲል ከነማ ከነማ ደጋፊ አዲስ አበባ ነው የምኖረው። ስለዚህ ፋሲል ከነማ ጨዋታ ስላለው እና ስለ ቲና ማርት አንዳንድ ጥያቄዎች ስጠይቅህ ነበረ፣ ፍቃደኛ ነህ? እሺ እሺ። ቲና ማርት ከስሙ ስትነሳ ምን ይመስላል ቲና ማርት? ቲና ማርት ማለት በግል የግል ድርጅት በብቸኝነት የሚሰራ የግል ድርጅት ነው። ከፋሲል ከነማ ጋር ማሊያዎችን በመሸጥ አብሮ ይሰራል። ቲና ማርት በየትኛው ክልሎች ወይም ደግሞ ተደራሽነቱ ምን ያክል ነው ብለህ ታምናለህ? ተደራሽነቱ በጣም ሰፊ ነው። በዚሁ ቀጥሉበት። ትልቅ ድርጅት ነው። በዚሁ ፋሲል ከነማ ደግሞ ወደፊት ሻምፒዮን እንደሚሆን እርግጠኛ ነኝ፣ አብረን እናየዋለን። ስለዚህ ፋሲል ከነማ ትልቅ ኩራት ነው፣ የኢትዮጵያ ትልቅ ኩራት ክለብ ነው። በቃ እናመሰግናለን። ሾርት ኮዳችንን እስኪ ንገረን። 88 87 ነው። ቲና ማርት ብላችሁ በኦንላይን ማርኬት ብትገቡ ታገኙታላችሁ። 88 78 ማለት ነው፣ ተሳስቼ ነው። እሺ እና ደግሞ የመጨረሻ ጥያቄያችን የሚሆነው የፋሲል ከነማ መቼ የተመሰረተ ክለቡ? ፋሲል ከነማ እኔ በማውቀው፣ እኔ ከ1991 ጀምሬ የፋሲል ከነማ ደጋፊ ነው። የተመሰረተበት ግን በ1960ዎቹ አካባቢ ነውበኛ 1960 ሲሆን ማለት ነው። እና ከዛ ጀምሮ ነበረ ቀደምት ከሚባሉት ክለቦች አንዱ ነው እና ስለመለስክን እናመሰግናለን። የጊባዋችን ተሸላሚ ትሆናለህ ማለት ነው። ያው እናመሰግናለን።